እብደት የሚመስለው የፑቲን አስተያየት ዩክሬንን አስቆጣ። ወደቦቿን ለአሜሪካ የሰጠችው ሶማሊያና የኤርትራው ብርጌድ ናሐመዱን አስከፊ ዕጣ ፈንታ ዩክሬንን ጨርቋን አስጥሎ የሚያሳበድ ሀሳብ በሩሲያ ፕሬዚዳንት ቭላዲሚር ፑቲን ከተነገረ በኋላ ዩክሬን ይህን የህብደት መንገድ ማስቆም አለብን በማለት መጮህ ጀምራለች። የድርድሩ እጣ ፋንታ ወዴት እያመራ ነው የሚለው ጉዳይ በእጅጉ እየተወሳሰበ መጥቷል። በዚህ በኩል ደግሞ ምስራቅ አፍሪካዊቷ ሶማሊያ ለአሜሪካ እጅ መንሻ ይመስል ስጦታ ልታበረክት እንደምትፈልግ መናገሯ ወይ ጉድ አሰኝቷል። በሌላኛው ጫፍ ደግሞ አምባገናናዊ ስርአቱን ለማስወገድ የሚሹት የብርጌድ ንሓመዱን አባላት ፈጽሞ ያልጠበቁት ነገር ገጥሟቸዋል። ከፑቲን አነጋጋሪ አስተያየት እስከ ሶማሊያ እና ኤርትራ ድረስ የተሻገሩትን እጅግ አስገራሚና አስደንጋጭ መረጃዎችን በትንታኔ መልክ ወደ እናንተ እናደርሰዋለን። አብራችሁን ቆዩ። ይቺ አለም በየትኛውም ዘመኗ ከጦርነት ተላቅ አታውቅም። ጦርነት እና ዓለማችንን ነጣጥሎ ማየት ፈጽሞ አይቻልም። ዓለም ዘመነች፣ ሰለጠነች በተባለበት በዚህ ጊዜ እንኳን ጦርነቶችን ማስቆም ፈጽሞ አልተቻላትም። በዘመናችን አስከፊ ከሆኑ ጦርነቶች መካከል አንዱ የሆነው የሩሲያ ዩክሬን ጦርነት እስካሁን መቋጫ ሊገኝለት አልተቻለም። አበቃ፣ ጦርነቱ ተቋጨ፣ ሁሉም ነገር በድርድር ተፈታ ሲባል ዳግም አውዳሚ ጥቃቶች ይፈጸማሉ። ታዲያ አሁን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዩክሬንን በተመለከተ ያቀረቡት ሀሳብ ብዙዎችን አስደንግጧል። ተገልጧል። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቀረቡ። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያ ፕሬዚዳንት ቭላዲሚር ፑቲን ሀሳብ አቀረቡ። በኬቭ ተቀማጭ ያደረገው የዩክሬን አስተዳደር በህገ ወጥነት የሚፈርጁት የሩሲያው ፕሬዚዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ይህን ሀሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዚዳንት ዶናልድ ትራምፕ መሪነት የሚደገፈው ያለፈውን የሰላም ስምምነት ለመዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንዲወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ ልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸው ዋይት ሀውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራው ጊዜያዊ አስተዳደር ከአሜሪካ ከአውሮፓ ሀገራትና ከአጋሮቻችንና ከጓደኞቻችን ጋር የምንወያይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነት ለመነጋገር እና ህጋዊ ሰነዶች ለመፈረም ነው ሲሉም ነው የተናገሩት። ሩሲያ ፕሬዚዳንት ቭላዲሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዚዳንት ዜሌንስኪ በኩላቸው አገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነቱ ምክንያት ከአምስት ሚሊዮን በላይ የዩክሬን ዜጎች በውጭ አገር ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው። ፑቲን ምርጫውን አጀንዳ በማድረግ ዘለንስኪ በሰላም ድርድር ለመሳተፍ ህጋዊ መሰረት የላቸውም የሚለውን እያንጸባረቁ ይገኛሉ። ዋይት ሀውስም ከዚህ ቀደም ይህንኑን ሃሳብ ሲያስተጋባ ተሰምቷል። ፑቲን ምርጫ እንዲካሄድ የማስገደድ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድልን እንዲቀዳጁ ያደርጋቸዋል ተብሏል። በዚህ በኩል ደግሞ የግመል አንገት የምትመስለው ምስራቅ አፍሪካዊቷ ሶማሊያ ዓለምን ያስገረመ የምስራቅ አፍሪካ የፖለቲካ ተንታኞችን ጉድ ያስባለ መረጃ አውጥታለች። መረጃው ምንድን ነው? ለምንስ ነው በዚህ ደረጃ አነጋጋሪ የሆነው? ከተባለ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን እሰጣለሁ ማለቷን የሚል እና ኛለን። የአፍሪካ ቀንድ አገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧን ሮይተርስ ዘገበ። የሶማሊያው ፕሬዚዳንት ሐሰን ሼክ ሞሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸው ደብዳቤ ላይ ነው። አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችንና ወደቦችን አማራጮች የቀረቡት በዚህ ደረጃ ከአሜሪካ ጋር ለመቀራረብ ለምንፈለገች ጎረቤቷ የክፉ ቀን ያን የጨለማ ዘመኗን ብርሃን ሆና ያሳለፈቻትን አልሸባብ ቀርጥፎ ሊበላ ሲዘጋጅ ፈጽሞ አይሆንም በማለት በእነዛ የክፉ ቀን ደራሽ በሆኑ እጅግም የጠነከረ ክንድ ባላቸው ወታደሮቿ አማካኝነት የደም ዋጋ ከፍላ የታደገቻትን ኢትዮጵያ አንዲት ቁራሽ ወደብ ከኔ አታገኝም ብላ ከግብጽ ጋር በመሆን ምስራቅ አፍሪካን ስታምስ የነበረችው ሶማሊያ በድንገት ተነስታ ለአሜሪካ ወደብ ሰጣለሁ ማለቷ ብዙዎችን አስገርሟል በእርግጥ ይቺ የፈለገችውን ነገር በአስፈላጊ ሰት ሁሉ ማድረግ የምትችለው አሜሪካ ይህንን የሶማሊያ ሀሳብ ትቀበላለች የሚለው ጥያቄ በራሱ መልስ የሚያሻው ጉዳይ ነው። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱን ማረጋገጡን የዜና ወኪሉ የገለጸው ደብዳቤው የተጻፈው መጋቢት 7 2017 ዓ.ም ነው። እንደ ሮይተርስ ዘገባ ከሆነ ፕሬዚዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራ በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገው ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግል ከዋና ከተማይቱ ሞቃዲሾ በስተሰ የሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። አሜሪካ ደደብ አይደለችም። በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉ አክለዋል። በባይደን አስተዳደር ወቅት የዌስት አፍሪካ ኮማንድ አፍሪካ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኮሮች ድንገተኛ ማረፊያ ተብሎ መለየቱም ተነግሯል። ከሶስት ዓመታት በፊት የአሜሪካ የመከላከያ አውቶራይዜሽን ኢሚግሬሽን አክት ተብሎ የሚጠራው የፀጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድን እንደ አንድ የግዛት አካል አድርጋ የምታየው ሶማሌ ከሶማሌላንድ ጋር የሚደረግ ስምምነትም ሆነ እውቅናን እንደማትቀበለው በተደጋጋሚ ትናገራለች። ኢትዮጵያ ራሷን እንደ ነጻ አርጋ ካወጀችውና በዓለም አቀፍ ደረጃ ተቀባይነትን ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር በር ለማ የፈረመችው የመግቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማት ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን አደራዳሪነት ታህሳስ 2 2017 ዓ ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በ ቃላት ጦርነት ሲወዛገቡ የነበሩትን ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሶማሊላንድ ከኢትዮጵያ ጋር በተደረሰው የባህር በር መግቢያ ስምምነት ለመጀመሪያ ጊዜ እውቅና አግኝቻለሁ የሚል ተስፋ ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥ ገብቷል። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሊላንድ በአሜሪካ እውቅና ልታገኝ ነው የሚለው መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሊላንድ እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካውም የምክር ቤት አባል ስኮት ፔሪ አሜሪካ ለሶማሊላንድ መደበኛ እውቅና እንድትሰጥ ረቂቅ ህግ አቅርበዋል። ይህ ረቂቅ ህግ በአውሮፓውያኑ ሚያዝያ 23 ሁለተኛውን የትራምፕ የፕሬዝዳንትነት የስልጣን ዘመን በማስመልከት የወጣውን ፍኖተ ካርታ የተከተለ ነው። ፕሮጀክት 225 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄርቴጅ ፋውንዴሽን በተሰኘውና ከመቶ በላይ ወግ አጥባቂ ድርጅቶች የተነደፈ ነው። ሰነዱ ከሳሃራ በታች ባሉ የአፍሪካ ሀገራት ውስጥ ሁለት ሀገራትን ብቻ ይጠቅሳል። ሶማሊላንድና ጅቡቲን አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሊላንድን እንደ አጋርነት እውቅና መስጠት የሚል ነው። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጻፊና በኢትዮጵያ አምባሳደርነት ያገ ለገሉት ቲቦር ናዥ እና የአፍሪካ ልዩ መልእክተኛ ፒተር ፋም የሶማሊላንድን ነጻነት በከፍተኛ ሁኔታ የሚያቀነቀኑ ናቸው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለውን ግንኙነት 37 አንድ ወቷች ሎቢ ቡድን ቀጥራለች። ሶማሊላንድ በዋሽንግተን መቀማጫውን ላደረገው ቢጃር ለተሰኘው የሎቢ ድርጅት 6000 ዶላር ለመክፈል ተስማምታለች። በሌላ በኩል ደግሞ ኤርትራን ከ30 ዓመታት በላይ በፈላጭ ቆራጭነት ያለምንም ጣልቃ ገብነት በፍጹም አምባገንነት ሲመሩ የነበሩት የኢሳያስ አስተዳደር በመቃወም ከዚህ በኋላ አምባገነናዊ ስርዓቱን ማብቃት አለበት በማለት በተለያዩ ጊዜያት በተለያዩ ሀገራት ተቃውሞና አመፅ በመቀስቀስ ሲታገሉ የነበሩት የብርጌድ ንሓመዱን አባላት በጀርመን ሀገር አስከፊ እጣ ፈንታ ገጥሟቸዋል። ኤርትራን እየገዙ ባሉት ፕሬዚዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞች ቢሰሙም ከባለፈው ዓመታት ጀምሮ ግን መልኩን እየቀየረ የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች፣ ደም መፋሰሶች እየታዩ ነው ጀርመን የኤርትራ መንግስት ለመገልበጥ አሲሯል ያለውን የብርጌድ ናሐመዱን ቡድን በሀገር ውስጥ አሸባሪነት ወንጅላለች። ይህ ደግሞ አምባገነናዊ ስርዓቱን ለመጣል ለሚታገሉት የብርጌድ ናሐመዱን አባላት የሞት መርዶ ያክል ሁሉንም ነገር የሚያከብድባቸው ነው የሚሆነው። በተቃራኒው ደግሞ ለኢሳያስ አፈወርቂ አስተዳደር መልካም አጋጣሚ ይሆንላቸዋል እየተባለ ነው። አንዳንዶቹ ደግሞ ጀርመን የራሷን ሂትለል በምስራቅ አፍሪካዊታ ኤርትራ የማቆየት እቅዳላት ሲሉ አስደንጋጭ ትንታኔን እየሰጡ ነው። በተለያዩ የውጭ ሀገራት ጥበቃትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ነሃማዱን በጀርመን ሕግ መሰረት በአገር ውስጥ አሸባሪነት መጠቀሱ የአገሪቱ አቃቢ ሕግ ጽህፈት ቤት በመግለጫው ማስታወቁን አሶሼትድ ፕሬስ ዘግቧል። ቢያንስ ለባለፉት ሶስት አመታት በጀርመን በሚገኘው የብርጌድ ነሃማዱን ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽህፈት ቤቱ አትቷል። ባለስልጣናቱ የኤርትራን መንግስት የመገልበጥ አላማ አንግቦ የሚንቀሳቅ የአለም አቀፍ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 መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች፣ ደም መፋሰሶች እየታዩ ነው። በአጠቃላይ ወደፊት በኤርትራ ውስጥ ምን ይከሰታል የሚለውን ብዙዎች የሚጠብቁት ጉዳይ ነው። አበቃን። መልካም ጊዜን ተመኘን።